የሆነውን ሁለተኛው ዙር የጤና ስፖርት ውድድር ላይ ነው ያለነው። ዳኞቻችን በኛ ዘመን ዳኝነት ሲሰሩልን የነበሩ ጀግኖች ናቸው። እንግዲህ ጨዋታውን እንጋብዛቸዋለን። መልካም ቆይታ አንስተናቸዋል። እሺ፣ ይሄ የአንድነት የጤና ቡድን ነው። በኛ ዘመንም ኳስ ላይ የነበሩ ልጆች ነው ያለው። መልካም ውጤት ዳለቲ መጥቷል። ዳለቲም ይህም በእኛ ዘመን ኳስ ላይ ሲጫወቱ የነበሩ ጥቂት ልጆችን ውስጥ እያየሁ ነው። መልካም ውጤት። ዛሬ እኔ እዚህ የተገኘሁበት ስልሳ ሰባተኛውን የመጽሐፍ የንባብ ቀንን ምክንያት ያደረገ መርሃ ግብሬን ለተጫዋቾች ለሁለቱ ተጫዋቾች አሸናፊ ለሆኑትም ላልሆኑትም ጭምር ሽልማት ፕሮግራም ልሰጥ ነው፣ መጽሐፍ ልሰጥ ነው። ወደ 14 ቆንጻፊ ይዤ እመጣለሁ። የጫዋታውን ኮከብ ተጫዋቾች እሸልማለሁ፣ እንዲሁም ደግሞ ለቡድኖቹም ጭምር ስጦታ አበረክታለሁ። በጣም ደስ የሚል መነቃቃት ታይቷል። ከአዘጋጆቹ ጋር ቅድመ ሁኔታን አውርቻለሁ። የሚቀጥለው ዓመት የተሻለ አፈጻጸም እንዲኖረን ይሆናል ተነጋግረናል። ያ ብቻ አይደለም። የእግር ኳስ መርሃግብሩን ሙሉውን በነገራችሁ ላይ ሰላሳ ስድስት ያላነሰ ውድድር ጨዋታ አለ ለማኖፍ ዘማችሁ መጽሀፍትን ለመስጠት እና በየጨዋታው ደግሞ እየመጣው ላበረታታ ቃል ገብቻለሁ። የንባብ ባህልም እንግዲህ ለማዳበር ፍላጎት ላላቸው ወገኖች ጭምር ስጦታውን በማበርከት እቀጥላለሁ። ማንበብ አለማወቅን ይገልጻል። ሜዳችን እንግዲህ ህያው መሆን ይኖርበታል። በሚቀጥለው ጊዜ ትልልቅ ስራዎች በዚህ ሜዳ ላይ እንጠብቃለን። እእ እእ ጀግኖቹ ወደ ሜዳ ገብተዋል። ሁላችሁም እያላችሁ አለት ሄሎ፣ አንድ ጊዜ አንድ ጊዜ፣ አላማችን ምንድነው? አላማችን ምንድነው? ጤናችንን እንጠብቅ ማለት፣ የጤና ጨዋታ እንጫወት። ተግባባን? አለት ወጣት ነው በአብዛኛው ጤና ቡድን ይባል እንጂ በአፍላ ወቅት ላይ ያሉ ናቸው። እንግዲህ የዳለቲ ካፒቴን ከዛ አንፃር አግሬዚቭ እንዳትሆኑ ነው ምክር ሀሳቡን እዮብ የተናገረ የሁለተኛው ዙር የመጀመሪያው ጨዋታ ነው። አንድነት ከዳለት ኤፍሲ ጋር

እስኪ፣ የዳለቲን ቅድም አላገኘሁትም። ለአንሳው ሙሉውን ቲም ዳለቲ መልካም እድል መልካም ጨዋታ። ዳለቲ ተደራጅቶ ነው የመጣው። እሺ ሰላም መልካም እድል።